አንዴ ቁም በሉና አእምሮዬ እርሻ ነው በሉ። እርሻ እንዴት ሊሆን ይችላል የሚል ጥያቄ ካመጣችሁ ዛሬ የማውራችሁ አእምሯችን ክፍል ውስጥ ያለውን ሰብ ኮንሸስ የሚባለውን በእንግሊዝኛ ወይም ደግሞ ድብቁ አእምሮ የሚባለውን እንዴት መረዳትና ለስኬት ለደስታ፣ ለውጤት ራሳችን ለመቆጣጠር እንዴት ልንጠቀምበት እንችላለን የሚለውን ሶስት ቪዲዮ ሰራላችኋለሁ። የመጀመሪያውን ቪዲዮ ዛሬ ሰራላችኋለሁ። እሱም ምንድነው አእምሯችሁ እርሻ ነው። ምን እየዘራችሁበት ነው? እየሰበሰባችሁ ያላችሁት ወይም እያጨዳችሁት ያለው ምንድን ነው የሚለውን ትንሽ ዝርዝር አርጌ ያስረዳችኋለሁ ማለት ነው። አእምሯችን በተለምዶ ሶስት ክፍሎች አሉት። የመጀመሪያው ኮንሽስ የሚባለው ንቁ የሆነው አጭር ሚሞሪ ያለው እንዲሁም ደግሞ በአክሽን በተግባር ላይ የተመሰረተው የአእምሯችን ክፍል ይሄ በቀን ተቀን ህይወታችን ፊዚካል የሆነውን ዓለም ወይም አካላዊ ዓለም የምንዳስስበት የአእምሯችን ክፍል ኮንሽስ ይባላል፣ ወይም ደግሞ ንቁ አእምሮ ይባላል። ከዛ በመቀጠል ደግሞ ስሜታዊ የሆነው በጣም ብዙ የሚሞሪ አለው ወይም ደግሞ ሁሉም ሚሞሪያችን ወይም ደግሞ ትውስታዎቻችን በሙሉ የሚጠራቀሙበት በስሜት የተሞላው የእኛ ዘጠና አምስት እና ከዛ ፐርሰንት በላይ ህይወታችን የሚያንቀሳቅሰው የአእምሯችን ክፍል ደግሞ ሰብኮንሽስ ወይም ድብቁ ይባላል። ሶስተኛው እና ብዙ ጊዜ የማይወራለት ወይም ኖቲስ የማይደረገው ደግሞ አንኮንሽስ የተባለው የተኛው የአእምሮ ክፍል በአብዛኛው ልማዶቻችን ሃቢት ምንላቸዋሉ አይደል፣ አውቶማቲክ አድርገናቸው ዝም ብለን በደመ ነፍስ የምንፈጽማቸው ነገሮች፣ እነሱን የምናጠራቀምበት ብዙ ጊዜ የማይወራለት ክፍል ነው። ዛሬ ስለ እሷ አናወራም። የምናወራው በዋናነት ሰብኮንሽስ ማይንዳችን ወይም ደግሞ ድብቁን አእምሮ ፕሮግራም ለማድረግ ምን የምናደረግ፣ ጥሩ ነው ወደሚለው ነው ሄደው ሰብኮንሽስ ማይንዳችን ወይም ደግሞ ድብቁ የአእምሯችን ክፍል ከሚወዳቸው ነገሮች አንዱ ምንድነው ነው? አባባሎችን ነው። ምሳሌዊ አባባሎችን ወይም ሜታፎር ምንላቸውን ወይም ደግሞ ሲምቦሊክ የሆኑ ነገሮችን ተቀብሎ እነዛን የመተግበርና አንደስታንድ የማድረግ አቅሙ ከፍተኛ ስለሆነ ለዛ ነው በምሳሌ ማስረዳችሁ። ስለዚህ ከመከታተላችሁ ወይም ከመቀጠላችሁ በፊት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ኮሜንት አድርጉ። ጥያቄ ካላችሁ ጥያቄ ጠይቁ። ቴሌግራም ላይ ልታገኙ ትችላላችሁ። በማንኛውም ሰት ጥያቄያችሁ ለመመለስ እሞክራለሁ። ላይክ ማድረግ እርሱ ለወደ ዘመዶቻችሁ ማካፍሎላችሁ ዛሬ ማጫወታችሁ ጨዋታ ምንድን ነው? አእምሯችሁ እርሻ ነው። አእምሯችን እንዴት እርሻ ሊሆን ይችላል? ኦኬ አእምሯችን ልክ እንደ እርሻ ነው፣ በየቀኑ ዘር የምንዘራበት። ዘሩ ደግሞ ምንድን ነው? ሀሳቦቻችን ናቸው፣ ፍላጎቶቻችን ናቸው፣ ምኞቶቻችን ናቸው። ድርጊቶቻችን በሙሉ ወደ አእምሯችን ውስጥ የሚገቡት በተለይ ወደ መሬቱ የሚወርዱት ነገሮች በሙሉ እነዛ ዘር ናቸው። ዘሩን የሚያመጣው ማን ነው ካላችሁ፣ ደግሞ ንቁ የአእምሮ ክፍል ወይም ደግሞ ኮንሸስ የአእምሯችሁ ክፍል ነው። አሁን ቆም ብላችሁ ራሳችሁ እንድትጠይቁ የምፈልገው ነገር ምንድን ነው ውጤቱ በህይወታችሁ ያለው ውጤት ካላማረ ደስተኛ ካልሆናችሁ የከፋችሁ ከሆነ ወይም ደግሞ የሞከራችሁ አልሳካ ካላችሁ ችግሩ ያለው ከመሬቱ አይደለም ከእርሻው አይደለም ችግሩ ያለው ከማን ነው ከገበሬውና ከዘሩ ነው አንዳንዴ ገበሬው ሰነፍ ይሆንና ወይም ደግሞ ገበሬው በሌሎች ይሸነፍና እርሻውን ይነጠቃል ከዛ በኋላ እንክርዳዱም እሾኩም ሁሉም ነገር ሲዘራበት ይውላል ማለት ነው ስለዚህ ቆም ብላችሁ እኔ ገበሬ ነኝ ገበሬ ደግሞ መሬቱን አያስደፍርም ገበሬ በፍጹም መሬቱ ላይ እንክርዳድ ሲዘሩብን ዝም አይልም ገበሬ በፍጹም በፍጹም የዘራውን ዘር ጥሎ ቫኬሽን አይሄድም። ገበሬ በሩን ከፍቶ አይተኛም ብላችሁ አስቡ። ስለዚህ እኔ ገበሬ ነኝ። የምዘራው ዘር በሙሉ ሐሳቤ፣ ፍላጎቴ፣ ምኞቴ ከሆነ እየተመኘው ያለሁት እያስብኩ ያለሁት ሁሉም በውስጥ የሚመላለሰው ነገር ነገቲቭ ወይም አሉታዊ ነው፣ ተንኮል የተሞላበት ነው፣ በቂም በበቀል የተሞላ ነው፣ በፍርሃት ባለማመን፣ በጥርጣሬ የተሞላ ነው፣ ምንድን ነው እያደረግኩ ያለሁት ብላችሁ ራሳችሁን ጠይቁ። እነዚህን ነገሮች ለመጠየቅ እንዲመቻችሁ ጊዜ ወስዳችሁ ክርቶና ወረቀት አውጥታችሁ ውስጣችሁ ያለውን ነገር በስነስርዓት መዘርዘር ትችላላችሁ። እንደዚህ አድርጋችሁ እዩት። ሀሳቦቻችሁን ወይም ዘሮቹን አግድማችሁ መንገድ ዳር የምዘሯቸው ከሆነ ወይም ደግሞ ለሁሉም ዝምላችሁ ገና ወደ ተግባር ሳትገቡ የምትወረውሩት ከሆነ ምንድን ነው? ሌሎች ሰዎች ኔጋቲቭ ኤነርጂ ያደርጉበትና ወፎች እንደበሉት ዘር ይሆንና ሳትጠቀሙበት ሳይበቅል ይከስራል። መንገድ ዳር ከተዘራ ማለት ነው ሚንስ ሰብኮንሽስ ማይንዳችሁ ድብቁ አእምሮ፣ ወይም ደግሞ እርሻው ላይ አልደረሰም ማለት ነው። አንደኛ። ሁለተኛ ደግሞ የምታስቡትን ነገር ፍርሃት ከሞላችሁበት፣ ተጠራጣሪ ከሆናችሁ፣ አልችልም፣ አይሳካልኝ፣ ምን ደለቢስ ነኝ የሚል አስተሳሰብ የምታሳድሩ ከሆነ ልክ ብዙ መሬት በሌለው ጭንጫ ድንጋይ ላይ እንደመዝራትና ያ የዘራችሁት ነገር በፍጹም በፍጹም አለው ከመብቀሉ በፊት ፀሐይ በወጣ ጊዜ ይጠወልጋል ይወጣል ማለት ሶስተኛ ቂመኛ ከሆናችሁ በውስጣችሁ የተቀየማችኋቸው ሰዎች ካሉ፣ በውስጣችሁ የተከፋችሁባቸው ሰዎች ካሉ፣ በቀለኛ ከሆናችሁ፣ በቅናት የተሞላችሁ ከሆናችሁ፣ በምቀኝነት የተሞላችሁ ከሆናችሁ አእምሯችሁ ውስጥ ምንድነው እሾክ አለ ማለት ነው። እሾክ ላይ የዘራችሁት ነገር ደግሞ እሾኩ አንቆ ነው የሚይዘው፣ ሊበቅል አይችልም። የመጨረሻውና ዋናው ምንድነው የተደላደለ መልካም መሬት ካለ እዛ ላይ የምትዘሩት ሀሳብ ምን ይሆናል? ይበቅላል። አንቆ መብላችሁ። እዚህ ጋር እየጠየቃችሁ ያለው ዋናው ጥያቄ ምንድነው መሬቱ ሰብኮንሽስ ማይንዴ የተደላደለ ነው ወይ? ማደላደል ይችላለሁ የሚል ማይንድ ሴት አሳርፉ መጀመሪያ። ከዛ በኋላ ለማደላደል ስራ መጀመር አለባችሁ። እሱን ለማድረግ አግድሞ አለመዝራት፣ ፍርሃትን፣ ጥርጣሬን፣ አለማመንን እነዚህን ነገሮች በሙሉ መቅረፍና ማመን፣ በሙሉ መሆን፣ በድፍረት መንቀሳቀስ፣ ከዛ ቂምን ማስወገድ፣ በቀልን ማስወገድ፣ ቅናትን መተው፣ ምቀኝነትን መተው። እነዚህን ነገሮች በሙሉ ስታስተካከሉ መሬቱ ምን ሆነ? ተመቻቸ ማለት ነው። ከዛ የዘራችሁት ዘር በብዙ በብዙ ማፍራት ይጀምራል። ዝም ብሎ ደግሞ ዘርቶ አይኬድም። ሀሳቡን አሰባችሁ፣ ቅቅድ አውጥታችኋል፣ አምናችሁበታል። ከዛ በኋላ በኢማጂኔሽናችሁ ደምብ አድርጋችሁ ፍሩትፉል ሲሆን ማሰብ ትጀምራላችሁ። ከዛም ባለፈ በየቀኑ ምንድን ነው የሚያጠናክር ነገር ትመግቡታላችሁ። ምን ማለት መጀመሪያ ማዳበር ያርጋችሁበታል። ከዛ ውሃ ዝናብ ከሌለው ገበሬ ያደላችሁ በቦይም ቢሆን በጀሪካም ተሸክማችሁ ውሃ ታጠጡታላችሁ። ተባይ ካለው የተባይ ማጥፊያ ኬሚካል ተረጩታላችሁ። ተባይ ማለት ነገቲቭ ነገር ነው። ሌሎች ሰዎች የሚወረውሩባችሁ ሊሆን ስለሚችል ከዛስ ባለፈ አረም ካለ አረም ትነቅላላችሁ። ከዛ እየበቀለ ሲሄድ ደግሞ እንዳይፈርስባችሁ አሁን ኢነርጃችሁን ሪዘርቭ ማድረግ አለባችሁ። ሰብኮንሸስ ማይንዳችሁ መሬቱ የእናንተ ነው እየበቀለ ያለውን ነገር ደሞ ወፎች እንዳይበሉት ምልክት ታስቀምጣላችሁ፣ ሰው እንዳይነካባችሁ ወይም ወፎች እንዳይነኩባችሁ። ከዛስ ታጭዱታላችሁ። ከዛ ስትከምሩ ደግሞ ዝንጀሮ እንዳይበላባችሁ አሁንም መጠበቅ አለባችሁ። መጨረሻ ላይ የታጨደው ነገር በሙሉ ምን ይባላል? ይበላል። መጨረሻ ላይ ማለት ነው። ምን ይባላል? ሰው የዘራውን ያጭዳል። ምንድን ነው እየዘራችሁ ያላችሁት? አእምሯችሁ ውስጥ እናንተ ናችሁ እየዘራችሁ ያላችሁት? ወይስ ሶሻል ሚዲያ የማታውቁት አንድ ሰው ነው መጥቶ ሲዘራባችሁ የሚለው? ወይስ በቤተሰብ ውስጥ ያለ ሌላ ሰው ነው? ጓደኛ ነው? ስራ ባልደረባ ነው? ራሳችሁን በደንብ ጠይቁ። ሰብኮንሽስ ማይንዳችሁን ወይም ድብቁ አእምሮን ፕሮግራም ማድረግ ሚንስ ማረስ ማለሳለስና አለሳልሶ መዝራት የማን ስራ ነው? ያንተ የማን ስራ ነው የአንቺ የማን ስራ ነው የራሴ ስራ እያንዳንዳችን ኃላፊነት ወስደን ከዚህ በኋላ እኔ ገበሬ ነኝ በጣም ምርጥ ገበሬ ነኝ እምዘራውን ነገር ይማቅ እማርሰውን ነገር ይማቅ ዘር የምመርጥ ጎበዝ ገበሬ ነኝ ብላችሁ ራሳችሁን ጠይቁ ይህንን በማድረግ ስለ እውነት ነው የምነግራችሁ ህይወታችሁን ኮምፕሊትሊ ትራንስፎርም ማድረግና መቀየር ትችላላችሁ በቀጣይ ሁለት ቪዲዮዎች ደግሞ ሰብኮንሽስ ማይንዳችን ወይም ድብቆ አእምሯችን እንደ መርከብ ነው የሚልና እንደ ሴት ልጅ ማህፀን ነው የሚል ሁለት ቪዲዮ ሰራላችኋለሁ በዛ ቪዲዮ እስከምንገናኝ ድረስ ሰላም ሆኑ መከታተላችሁን ቀጥሉበት ላይ ላይክ ማድረግ ሰብስክራይብ ማድረግ ኮሜንት ማድረጋችሁን አትርሱ። አመሰግናለሁ።